ብዙዎቻችን ለገንዘብ ያለን አመለካከት በጣም የጠላትነት አመለካከት ነው። በጠላትነት የምታየውን ሰው ደግሞ ወዳጅ አድርገህ አንተ ጋር ልታቆዩ አትችልም። ምንም ነገር ቢሆን ያለ ገንዘብ ከንቱ ነው። እስኪ ወደ እናት ቤት ልትሄድ ስትል አስበው። አንድ ኪሎ ቡና ወይም ደግሞ አንድ ኪሎ ስኳር ሳትገዛላት እናት ፊት ደመቆም አያሳፍርህም? የገንዘብ ወሳኝነትን መረዳት ማለት እሱ ነው። ሰላም፣ ጤና ይስጥልን ውድ አብራሪ ቲዩብ ቤተሰቦች እንደምን አላችሁ? እነሆ ዛሬ ዘ ሪቸስት ማን ኢን ባቢሎን የተሰኘውን የቢዝነስ መጽሐፍ ዳሰሳ ሰርቼ ይህንን ቪዲዮ አዘጋጅቼላችኋለሁ። በዚህ መጽሐፍ ላይ ዳሰሳ እንድሠራ ያነሳሳኝ በመጽሐፍ ውስጥ ያሉ ቁም ነገሮች በግል ህይወታችን ብንሞክራቸው እጅግ ህይወታችንን ይለውጣሉ ብዬ ስላሰብኩ ነው። እናም ይህንን የመጽሐፍ ዳሰሳ ቪዲዮ ሳዘጋጅ በራሴ ህይወት ላይ የመጽሐፉን ቁም ነገሮችን ለመሞከር ቻሌንጅ ለመጀመር ጭምር በማሰብ በመሆኑ ይህንን ቪዲዮ ከተከታተላችሁ በኋላ በህይወታችሁ ላይ የመጽሐፉን ቁም ነገሮች ተግባራዊ ለማድረግ የምትፈልጉና ከኔ ጋር አብራችሁ ቻሌንጅ መስራት የምትፈልጉ ለቀጣዮቹ ስድስት ወራት በመጽሐፍ ውስጥ ያሉ ቁም ነገሮችን በግል ህይወታችሁ ተግባራዊ በማድረግ ቻሌንጁን ከኔ ጋር አብራችሁ እንድትሰሩ እጠይቃችኋለሁ። ይህንን ቻሌንጅ ሳቀርብላችሁ ከስድስት ወር በኋላ የመጽሐፉ ቁም ነገሮች ሰዎች በህይወታችን ላይ ያመጡትን እውነተኛ ለውጥ ለመዳሰስ ሌላ ቪዲዮ እንደምሰራ ቃል እየገባሁላችሁ ነው። ስለዚህ ቻሌንጁን ተቀላቅላችሁ በግል ህይወታችሁ በመጽሐፍ ውስጥ ያሉ ቁም ነገሮች እንድትሞክሩ አሁንም በድጋሚ ያሳስባችኋለሁ። አብራራው አማረ ነኝ። ቀጣይ ወደ ሀሳቡ እንዳልፋለን። መልካም ውድ የቻናሌ ተከታታዮች፣ ለዛሬ ዳሳ የሰራሁበት ዘሪቸስትማን ሪቸስት ማን ኢን ባቢሎን የተሰኘው መጽሐፍ በ2002 ዓ.ም በአካሉ ቢረዳ ወደ አማርኛ ተተርጉሟል። ይህንን መጽሐፍ የአማርኛውን ቅጅም ፈልጋችሁ ማንበብ ትችላላችሁ። እኔ ከመጽሐፉ ያገኘኋቸውን አራት ቁም ነገሮች እንደሚከተለው አጠራ አድርጌ አቀርብላቸዋለሁ ተከታተሉ ከዚህ መጽሐፍ ያገኘሁት የመጀመሪያው ቁም ነገር የገንዘብ አሰራር ህግ ነው መጽሐፉ አምስቱ የወርቅ ህግጋት ሲል ያስቀምጣቸዋል እነዚህ አምስት ህግጋት ምንድን ናቸው የሚለውን ቀጥለን እንመልከት የመጀመሪያው ገንዘብ ተንከባካቢ ጌታውን ይወዳል ነው የሚለው ገንዘብ ተንከባካቢ ጌታውን ይወዳል ማለት ምን ማለት ነው ቢያንስ አንድ ሰው በህይወቱ ሰርቶ ከሚያገኘው ገንዘብ ላይ የተወሰነ ራሱ ማስቀመጥ አለበት። ከሚያገኘው ገቢ በትንሹ መጽሐፉ እንደመነሻ ብሎ ያስቀምጠው አንድ አስረኛ ነው። ይህ ምንድን ነው? ከምናገኘው ገቢ ላይ ቢያንስ አስር ፐርሰንቱን ወደፊት የኢንቨስትመንት ወይም ለስራ መነሻ ሊሆንን ይችላል በሚል በቁጠባ ማስቀመጥ መቻል እንዳለብን መጽሐፉ ይመክረናል። ሌላው ገንዘብ እንግዲህ ለብርዎች ያለማቋረጥ ነው የሚሰራው። እውነት ነው። ገንዘብ በትክክለኛ የኢንቨስትመንት ቦታ ከተቀመጠ እኛ በተኛንበትም ይሰራል። የቤት ኪራይን ብንወስድ ቤት የገነቡ ሰዎች እነሱ በተኙበትም ቤቱ ኪራይ ይቆጥራል። ስለዚህ ገንዘብ ብልህ ለሆነና ጥሩ የኢንቨስትመንት ቦታ ላይ ላስቀመጠው ሰው ያለማቋረጥ ምርት ይሰጣል ነው ሶስተኛው የገንዘብ አሰራር ህግ አደጋ ለተከላከለለት ገንዘብ ያንን ከአደጋ የሚጠብቀውን ሰው እንደ ምቹጌው ወይም እንደ መኖሪያ መጠለያው ስለሚቆጥረው ያለማቋረጥ ወደዛ ሰው ህይወት ይፈሳል። ለምን የዛንን ሰው ህይወት ገንዘብ ምን አድርጎ ነው የሚያስበው? መኖሪያ ቤቱ አድርጎ ነው የሚያስበው። ልክኛ ከስራ ቦታ ውለን ወደ ቤታችን መመለስን እንደማንዘነጋ ሁሉ ገንዘብ ለሚንከባከበውና በጥሩ ሁኔታ ለሚይዘው ሰው ሁሌም ወደ እሱ ህይወት ይፈሳል። አራተኛው ገንዘብን በአግባቡ የሚይዘውና የሚያስተዳድረው የአዋቂዎችን ምክር የሚቀበል ሲሆን፣ የአዋቂዎችን ምክር የማይቀበል ሰው ግን ገንዘብ ከእሱ ጋር አቧ አይቆይም። ለምን ካል የሞኝን ምክር የሚሰማ በተለይ ልምዱ የሌላቸው ገንዘብ አያያዛቸው ላይ ጥሩ ባህል የሌላቸውን ሰዎች ምክር የሚሰማ ከሆነ ገንዘብ እሱ ጋር አይቆይም። ለምን እነዚያ ምክር ይሰማ ነው፣ ወስዶ የማይሆን ቦታ ላይ ይጥለዋል። ያገንዘብ ገንዘብ ወጣበት ይቀራል ማለት ነው። ስለዚህ ይህንን ተምሬያለሁ፣ የዋቂዎችን ምክር መስማት። በተለይ ሜንቶርሽፕ እኛ ሀገር ላይ የተለመደ ነገር አይደለም። አንዳንድ ሰዎች ወጥቶ እንኳን በዚህ በማህበራዊ ሚዲያው በምኑ ስለ ገንዘብ ምክር ሲሰጡ መጀመሪያ የራስን ህይወት ቀይር ይላል። ያሰውኮ ከውድቀትም እንማራለን። በነገራችን ላይ ጃክማ ምንድን ነው የሚለው ብዙዎቹ ሰዎች ከሕይወታቸውን ማንማረው ስኬታቸውን ብቻ ስለሚነግሩ ነው ይላል። ውድቀታቸውን መነገር ያለበት ቅድሚያ፣ ለምን የወደቁበትን ምክንያት ካወቅን እኛ በወደቁበት መንገድ አልሄድ ወይም እዛ ላይ የነበረባቸውን ድክመት አሻሽለን እኛ ሕይወታችንን ከውድቀት ነጻ ሆነን መምራት እንችላለን ነው። አምስተኛው እና የመጨረሻ የገንዘብ አሰራር ህግ፣ የተፈጥሮ ህግን የማይከተሉ ገንዘብን በእጃቸው አያቆዩም ወይም ገንዘብ እነሱ ጋር አይቆይም። ይህ ለምን ይሆናል ስንል ማጭበርበር ከተፈጥሮ ህግ ጋር መጋጨት ነው። ሁለተኛ ህገወጥ በሆኑ ተግባራት ላይ መሰማራት ከተፈጥሮ ህግ ጋር መጋጨት ነው። ሶስተኛ አላዋቂ ከሆኑ ሰዎች ምክር መስማት ከተፈጥሮ ህግ ጋር መጋጨት ነው። ለምሳሌ ህገ ወጥ በሆኑ ተግባራት መሰማራት ብዙ ገንዘብ ለጊዜው ሊያመጣልን ይችላል። የሆነ ቀን ግን ከህግ ድብብቆች ስለምንጫወት አንድ ቀን ግን ያንን የያዝነው ሁሉ ይዞ መሄድ ብቻ አይደለም እኛንም ወደ እስር ቤት ሊከተልን ይችላል። ስለዚህ የምንሰራው አሰራራችን ሁልጊዜም ህጉን በማይጣረስ የማህበረሰቡን ባህልና ሴት በማይጣረስ መልኩ መሆን አለበት ነው ሁለተኛው ሁለተኛው ከዚህ መጽሐፍ የተማርኩት ነገር ፋይናንሻል ማኔጅመንት ወይም የገንዘብ አስተዳደር ስርዓት ነው። እንግዲህ ፋይናንሻል ማኔጅመንት ስንል ምንድን ነው? ገንዘብ ነክ የሆኑ የህይወታችን ክፍሎች በአግባቡ መምራት ወይም ማስተዳደር ማለት ነው። የመጀመሪያው ገንዘብን ለማካበትና በገንዘብ ህይወታችን የተሻለ ሆነን ለመገኘት በግልጽ ዓላማና በግልጽ የገንዘብ ግብ መጀመር መቻል አለብን። ከዚህ ሰዓት ጀምሮ በየወሩ ሁለት ሺህ ብር መቆጠብ አለብኝ፣ ወይም ደግሞ ከዚህ ሰዓት ጀምሮ ከማገኘው የቀን ገቢዬ ላይ ቢያንስ አስር ፐርሰንቱን ማስቀመጥ መቻል አለብኝ ብለን መጀመር አለብን። ለምሳሌ ለዚህ ስድስት ወር ከዛሬ ጀምሮ በየወሩ ሁለት ሁለት ሺህ ብር ማስቀመጥ አለብን ካለ በስድስት ወሩ መጨረሻ ላይ አስራ ሁለት ሺህ ብር አካውንታችን ላይ መገኘት መቻል አለበት ማለት ነው። ይሄ ምንድነው የሚቆጠርና የሚለካ ነው። ስለዚህ በጊዜ የተገደበ በቁጥር የተገለጸና ሊለካ በሚችል መልኩ በቁጥር መጀመር አለብንና በግልጽ ግብ አስቀምጠን መነሳት አለብን ነው ከሰባቱ የፋይናንሻል ማኔጅመንት ሲስተሞች ሁለተኛውን የተረዳሁት ወጭን መቆጣጠር ነው። እንግዲህ ይህም ምን ያሳየናል? አንደኛ በህይወታችን ላይ የወጭ አግባቦቻችንን መፈተሽ መቻል አለብን። የትኞቹ ናቸው አስፈላጊ ወጪዎች፣ የትኞቹ ናቸው አላስፈላጊ ወጪዎች ብለን በሁለቱ መካከል መለየት መቻል አለብን። ይህንን ከለየን በኋላ ደግሞ ምን እናደርጋለን? አስፈላጊ የሆኑት ወጪዎች የጊዜ ቅደም ተከተሎ ወይም ፕራዮሪቲ ማስቀመጥ መቻል አለብን። አስፈላጊ የሆኑ ወጪዎችን ደግሞ ካለን ገቢ አንፃር የሚያስፈልጋቸውን ገንዘብ መመደብ። ሶስተኛው ሀብትን እርስ በእራሱ አባዛው። ያስቀመጥነውን ገንዘብ ግን ዝም ብለን ቁጭ ማድረግ መቻል አይደለም፣ ሌላ ገንዘብ ሊያመጣ የሚችል ኢንቨስትመንት ላይ መዋል መቻል አለብን። ከባንክ እናጠራቅምና ልክ ተጠራሙ ለኢንቨስትመንት በቂ ሲሆን አውጥተን ኢንቨስት ማድረግ አለብን። ያኔ ምን ይሆናል? እርስ በራሱ እየተባዘ ይሄዳል። በፋይናንሱ ሕግ ኮምፓውንድ ኢንተረስት ብለን ልንጠራው እንችላለን። አራተኛው ንብረትን ከውድመት መጠበቅ ነው። ገንዘባችን መጠበቅ ሲባል አንድም ከውጭ ጠላቶች ነው የምንጠብቀው፣ ከኛ ያለአግባብ ገንዘብ ወስዶ ሊያጠፉ ከሚፈልጉ ሰዎች ነው የምንጠብቀው። ሁለተኛ ደግሞ ከራሳችን አጓጉል ባህሪዎችና ልምዶች ነው ልንጠብቀው የሚገባ የሚለውን ከዚህ መጽሐፍ ተምሬበታለሁ። አምስተኛው ገቢህን ቀጣይነት ማረጋገጥ አለብህ ነው። አሁን እኛ ብዙ ጊዜ ምንድነው የገቢያችን ቀጣይነት አስተማማኝ አይደለም። አስተማማኝ ድርጅቶች የሉንም። በሌሎች ድርጅቶች ጥገኛ ነን፣ በሌሎች ሰዎች ጥገኛ ነን። ሌሎች ሰዎች ሲወድቁ የኛ ገቢ አብሮ ይወድቃል። አስተማማኝ የሆኑ ድርጅቶችን መመስረት፣ የገቢያችንን ቀጣይነት ማረጋገጥ አዋጭ የሆኑ ኢንቨስትመንት መስኮት ላይ የምንቆጥበውን ገንዘብ ማዋል ምናልባት ነገ አንደኛው ገቢያችን ሲቀዘቅዝ ሌላኛው ገቢያችንን እየጨመረ ገቢያችን በአስተማማኝነት ሁኔታ የምናሳድግበት መንገድ ይፈጠራል ነው ይሄኛው አምስተኛው ነው። ስድስተኛው ገንዘብ የማግኘት አቅምን ማሳደግ ነው። እንግዲህ ይህ ምንድን ነው በዋናነት ራስ ላይ መስራት ራስ ላይ መስራት ሲባል ምንድን ነው ባህሪዎቻችን ላይ አእምሯችን ላይ ተጨማሪ ገቢ ሊያመጣልን ወይም ደግሞ ያለንን ገቢ ሊያሳድግልን በሚችል ስልጠናው መስኮት ላይ ኢንቨስት ማድረግ። ስለ ገንዘብ አያያዝ ሲባል ተጨማሪ ገቢ ማግኘት ብቻ አይደለም፣ ዋናውና ትልቁ መሰረት ያለው አእምሯችን ላይ ነው። የጭንቅላታችን የአስተሳሰብ ሁኔታ ካልተለወጠ ኢንሚሊየንስ ብናገኝም በአንድ ጀንበር አጥፍተኖ ልንሆን እንችላለን። ለምን? ገንዘብ በባህሪው ቦላታይል ነው፣ በቀላሉ ከእጃችን የሚወጣ ነገር ነው። ስለዚህ ስድስተኛው ፋይናንሻል ማኔጅመንት ሲስተም አእምሮ ላይ መስራት ነው፣ ራስ ላይ መስራት ነገር የተጨማሪ ገቢ ያለንን ደግሞ በአግባቡ ማኔጅ አድርገን ልናስተዳድር የምንችልበትን አቅም የሚፈጥርልን ስልጠና መሰልጠን ሊሆን ይችላል። ከአዋቂ ሰዎች ምክር መጠየቅ ሊሆን ይችላል። እንደው ምክር በነፃ የሚገኝ ሀብት ነው ነው የሚለው። ሰባተኛውና የመጨረሻው የፋይናንሻል ማኔጅመንት ሲስተም የብድር አስተዳደር ነው። እንግዲህ በተለይ ከቤት ብድር ጋር በተያያዘ መጽሐፉ የሚያስቀምጠው ነገር አለ። ቤት በብድር ግዙና ልክ ለኪራይ እንደምትከፍሉት የቤታችሁን ብድር በየወሩ እየከፈላችሁ ቤታችሁን መጨረሻ ላይ የራሳችሁ ማድረግ ትችላላችሁ ነው። እኛ ሀገር ላይ የቤት ብድር ለማግኘት በእርግጥ ቀላል አይደለም። ቢሆንም ግን አሁን የተለያዩ ፋይናንሻል ተቋማት አሉ። ማይክሮፋይናንሶች፣ ፋይናንሶች፣ እንደዚህ የገንዘብ ቁጠባ ማህበራት አሉ። ከእነሱ ብድር ወስደን ቤታችንን በመስራት በተለያየ ጊዜ ብድሩን እየቀናነስ እየከፈል ቤቱን መጨረሻ ላይ የራሳችን ማድረግ እንችላለን ነው። በቤት ብድር ላይ በነገራችን ላይ ታዋቂው የፋይናንስ ጸሐፊ ሮበርት ኪዮሳኪ በባንክ የተገዛ ቤት ዕዳው ተከፍሎ እስካላለቀ ድረስ ዕዳ ነው እንጂ ሀብት አይደለም ይላል። ይህ መጽሐፍ የሚያስቀምጠው ዕዳውን ከፍላችሁ ስትጨርሱ ቤቱ የራሳችሁ አንጡራ ሀብት ወይም አሴት ይሆናል ነው እንጂ ቤቱ በብድር ተገዝቶ ነገ ብድሩን መክፈል ካልቻለ ያበደረን ግለሰብም ሆነ ድርጅት ቤቱን ሽጦ ለዕዳ መክፈያ ሊያደርገው ይችላል። ስለዚህ ቤቱን የምንሰራው ወይም ተበድረን ቤት የምንገዛው መክፈል የምንችል ሲሆን ነው የሚለውን ታሳቢ ማድረግ ይገባል ነው። መልካም ሶስተኛው ላይ ደርሰናል። ሶስተኛው ቁም ነገር እንግዲህ የስራ ባህል፣ መልካም አጋጣሚና መልካም እድል የሚሉ ነገሮችን ነው የወሰድኩበት። አንደኛው ከስራ ባህል ጋር ስራን መውደድና ከልብ በመነጨ ፍቅር ስራን መስራት ነገ የተሻለ ውጤት እንድናገኝ ይረዳል። ዳኛው መልካም ስራ ከመልካም ሽቶ የበለጠ መዓዛ አለው። ሌሎች ሰዎች የሚወዷችሁ የሚያደቋችሁ በስራችሁ ነው። አንድ ስራ ሰርታችሁ የምትሰሩት ለራሳችሁ ነው። ነገር ግን ያንን ስራ የሰራችሁበት መንገድ ደግሞ ሌሎች እንዲወዷችሁ ያደርጋል። ስለዚህ ስራን የምንሰራበት መንገድ ለነገ የእድገት መሰላላችን ነው የሚለውን ነገር ነው የተረዳበት። አንዳንድ ሰዎች ስራን እንደ ባርነት የሚቆጥሩ አሉ። ባርነት ግን የምርጫ ጉዳይ ነው ወይም የህሊና የአቀባበል ጉዳይ ነው እንጂ ስራ አንድን ሰው ባሪያ ሊያስብለው አይችልም። ጥንቱ የባቢሎን ታሪክ ዙሪያ ነው መጽሐፉ የሚያጠነጥነው እና በባርነት ተሽጠው የሚሰሩ ሰዎች ነበሩ። እነዛ ሰዎች አንዳንዶቹ ራሳቸውን ላይ በመስራት ስራን በአግባቡና በፍቅር በመስራታቸው ከባርነት ሲወጡ መጽሐፉ ያሳያል። አንዳንዶቹ ደግሞ ወይም ብዙሃኑ ግን በባርነት ዘመን ህይወታቸውን ጨርሰው ወይም ደግሞ እዛ በባርነትም አልታዘዝ ብለው እስከ ስቅላት ሲደርሱ በመጽሐፉ ታሪክ ውስጥ እናነባለን። ይህ የሚያሳይ ምንድን ነው ስራን እንዳያያዛችን ነው። ባሪያም ሆና በፍቅር ከሰራ ነገ ከባርነት ነፃ የሚያወጣ ስራን የምንሰራበት የምንከውንበት መንገድ ነው የሚለውን ነገር ተረድቻለሁ። እንግዲህ ሌላኛው ተግባራዊ እርምጃ የሀብት መሰረት ነው። እርምጃ ስንወስድ ነው መጥፎውንም ጥሩንም ከልምድ የምንለየው እንጂ ቁጭ ብለን ከቤታችን ስላሰላሰልንና ነገሮችን ስለወጣን ስለወረም የሚቀየር ነገር የለም። ስለዚህ ተግባራዊ እርምጃ የሀብት መሰረት ነው። ጥሩ አጋጣሚ መጠቀም ደግሞ ከተግባራዊ እርምጃ ይመጣል። መልካም እድል ሊመጣልን ይችላል ከፊታችን። እሱም መልካም እድል በአክሽን ነው መጠቀም የምንችለው ጥሩ ዕድል መልካም አጋጣሚዎችን በእርምጃ ወስዶ ወደ ውጤት የመቀየር ተግባር ነው እንጂ ሌላ የተለየ ነገር። አክሽን በመውሰድ ግን መልካም አጋጣሚዎችን ወደ እድል ይቀይራቸዋል። እንግዲህ አራተኛውና ዋነኛው ቁም ነገር በጀቲንግ ነው። በጀት ምንድን ነው? ወይም የበጀት አስተዳደር አንድ ሰው ትንሽም ይሁን ትልቅ ያለችውን ሀብት እንዴት አድርጎ አስተዳድሮ ለውጤት ያበቃታል። አንደኛው የበጀቲንግ ስርዓት ቅድሚያ ለራስህ ክፈል ነው። ካለህ ገቢ ወይም ከምታገኘው ገቢ ቅድሚያ በትንሹ አስር ፐርሰንት ማስቀመጥ መቻል አለብን። ሌላ ገቢ ሊያመነጭልን በሚችል መልኩ አስር ፐርሰንቱን ማስቀመጥ መቻል አለብን። ቅድሚያ ራሳችን ሳንከፍል ሌሎችን ልናስተዳድር ወይም ለሌሎቹ መክፈል አይኖርብንም ነው። አስር ፐርሰንቱን ለቁጠባ ወይም አንድ አስረኛ የገቢያችን በሰባት አስረኛው አጠቃላይ መሰረታዊ ፍላጎቶቻችን ማሟላት እና በእነሱ መኖር በሰባት አስረኛው ወይም በሰባ ፐርሰንቱ መኖር እና ሶስተኛው ደግሞ ሀያ ፐርሰንቱን ወይም ሁለት አስረኛውን ገቢያችንን እዳ ካለብን ለእዳ መክፈያ ማዋል የሚለው መጽሐፉ ያስቀመጠው ነው። ይሄ ሳምፕል ነው። ከዚህም ከፍም ዝቅም አድርገን ልንሸነሽነው እንችላለን። በጀታችን ወይም ደግሞ ሶስትም አራትም ተጨማሪ በጀት የምንይዝላቸው ጉዳዮች ሊኖርን ይችላሉ። ነገር ግን ምንድነው ያለንን ገቢ በዚህ መልኩ በጀት አድርገን መጠቀም መቻል አለብን። እኔ እዚህ ላይ ለራሴ አንድ ቻሌንጅ በዚህ በበጀቲንግ ዙሪያ ከዚህ ቪዲዮ በኋላ ቀጣይ ምናልባት ከስድስት ወር ወይም ከዛ በኋላ ሊሆን ይችላል ተመልሼ ሌላ ቪዲዮ የምንሰራበት ቻሌንጅ ነው። በጀቲንግ እንድትይዙልኝ እፈልጋለሁ። ከዚህ ቪዲዮ ጋር ቻሌንጅ መጀመር የምትፈልጉ የአብራሪ ቤተሰቦችን ቤተሰቦችም ካላችሁ ቻሌንጁን ብትቀላቀሉ አብረን ውጤቱ መጨረሻ ላይ ማየት እንችላለን ማለት ነው። በጀት እናድርግ እስኪ ምን ያህል እንቆጥብ ምን ያህል ለዕዳ መክፈያ ይኑረን። እዳምን መክፈል የሌለበት ሰው ወይም እዳ የሌለበት ሰው ደግሞ ወደ ቁጠባው ሊያደረግ ሊያደርግ ይችላል የዕዳ መክፈያ ተብሎ የተቀመጠውን የተቀመጠው በዛ መንገድ እስኪ ከስድስት ወር በኋላ እናየዋለን ማለት ነው። ሌላኛው ሁለተኛው የበጀቲንግ ስርዓት ደግሞ ያለብንን እዳ ዘርዝሮ በመመዝገብ ማወቅ ነው። ምን ያህል ተከፋይ እዳ እንዳለብን እሱን በዝርዝር ማወቅ ከዛ የያዝነውን በጀት በስራ ላይ መዋል አለብን። ለእዳ የተባለውን ለእዳ መክፈል አለብን። ለቁጣ የተባ የተባለውን በባንካችን ማስቀመጥ መቻል አለብን። ለቤት ፍጆታ የተባለውን ደግሞ ለቤት ፍጆታ የምንገዛበትን አስቤዛም ገዛን፣ ሌላም የቤት ኪራይም መክፈል በእሱ መጠቀም መቻል አለብን። የመጨረሻው ከበጀቱ ላለመዛነፍ በእቅዳችን መሰረት ለመጠቀም ቁርጥ ውሳኔ ላይ መድረስና በበጀታችን መሠረት መመራት አለብን የሚለውን ነገር ከዚህ ከመጽሐፉ የተረዳሁት አራተኛውና ዋነኛው ቁም ነገር ነው። ከመጽሐፉ የተረዳኋቸው አራት ቁም ነገሮች እነዚህ ነበሩ። እስኪ አሁን ደግሞ ትንሽ የማጠቃለያ ነገር ለመስጠት ነው። የመጀመሪያው የገንዘብን ወሳኝነት መረዳት አለብን። ብዙዎቻችን ለገንዘብ ያለን አመለካከት በጣም የጠላትነት አመለካከት ነው። በጠላትነት የምታየውን ሰው ደግሞ ወዳጅ አድርግ አንተ ጋር ልታቆየው አትችልም። ስለዚህ ለገንዘብ ያለብንን የጠላትነት አስተያየት ማስወገድ መቻል አለብን። ምንም ነገር ቢሆን ያለ ገንዘብ ከንቱ ነው። እስኪ ወደ እናት ቤት ልትሄድ ስትል አስበው አንድ ኪሎ ቡና ሳትቋጥርላት ወይም ደግሞ አንድ ኪሎ ስኳር ሳትገዛላት እናት ፊት ለመቆም አያሳፍርህም? የገንዘብ ወሳኝነትን መረዳት ማለት እሱ ነው። ያለ ገንዘብ ምንም ነን። እስኪ ሳትበላ ሁለት ቀን አድረህ ውለህ ሞክረው። ገንዘብን መያዝ ካስፈለግህ የገንዘብን ወሳኝነት መጀመሪያ አምነን መቀበል መቻል አለብን። ገንዘብን እንደ ጠላት እየቆጠርክና ይህ የኃጢአት ሁሉ ምንጭ እኮ ገንዘብ ነው እያልክ ገንዘብን ወደ አንተ ልትስበው አትችልም። ስለዚህ መጀመሪያ ስለ ገንዘብ ያለን አመለካከት ጤነኛ ማድረግ መቻል አለብን። ሁለተኛው ነገር ከገንዘብ በላይ ደግሞ ጥበብ ቀዳሚ ነው። ጥበብ ማለት የገንዘብን ወሳኝነት መረዳትም ሊሆን ይችላል። ጥበብ ማለት ገንዘባችንን እንዴት ማስተዳደር እንዳለብንና በየጊዜው የምናገኘውን ገቢ እንዴት አድርገን ሌላ ገንዘብ እንዲያመጣ ማድረግ እንዳለብን ማወቅ ሊሆን ይችላል። ስለዚህ ከገንዘብ እና ከምንም በላይ ደግሞ ጥበብ ቀዳሚ ነው። ሌላኛው የጊዜና የጽናትን አስፈላጊነት በአንድ ጀንበር ሚሊየነር አይሆንም። በአንድ ጀንበር ውድቀት ስለመጣ ብቻ ወድቀን አንቀርም ነገር ግን ለውድቀታችንም ሆነ ለእድገታችን ጊዜ ልንሰጠው በጽናት ልናጅበው ይገባል ምን ጊዜ ቢሆን በገንዘብ ውጤታማ ለመሆንና የፋይናንስ ህይወታችን ወደ ተሻለ ደረጃ ለማድረስ ለህይወታችን ጊዜ ልንሰጠውና ና ጽናትን ልናላምደው ይገባል የሚበላ የሚጠጣና የሚለበስ ማጣት ሱባኤ ነው ወይም እንደ ጾምና እንደ ጸሎት ሊቆጠር ይገባል አንድ ሰው ሱባኤ ከገባ ከምግብም ከምንም ከምንም ተከልክሎ ነው ስለዚህ ምንበላው አጣን ምንጠጣው አጣን ምንለብሰው አጣን ማለት ሱባኤ ላይ ነው ያለን እንጂ እውነተኛ ህይወት እየኖርን አይደለም ከሱባኤ ያለ ሰው ደግሞ ሱባኤውን ጨርሶ ሲወጣ የተሻለ እድል ይጠብቀዋል ስለዚህ እኛም ምንድን ነው ማድረግ ያለብን ምንበላውና ምንጠጣው ምንለብሰው አጣን ከሆነ ሱባኤ እንዳለን ቆጥረን ነገ ከሱባኤው ወጥተን ወደ ተሻለ ህይወት ለመመለስ ጥረት ማድረግ መቻል አለብን ያለብን እንጂ ያንን አጣን ብለን በዛው ወድቀን የምንቀር ከሆነ ህይወታችንን ማንም ኃላፊነት አይወስድልንም። እያንዳንዱ ሞኝ ሞኝነቱ ላይ መማር አለበት። ብዙዎቻችን የምናውቀው ኢምንት ነው፣ ወይም ደግሞ የምናውቀው በአንድ በተወሰነ የህይወት ክፍል ላይ ነው። ስለዚህ የማናውቀውን ግን ከሚያውቁት፣ ከጠቢባን፣ ከምሁራን ወይም ደግሞ በህይወት ልምድ እውቀትን ካካበቱ ከታላላቆቻችን መማር አለብን። እያንዳንዱ ሞኝ መማር ይገባዋል ሲባል ሁሉም ሰው ሞኝ ነው ማለት አይደለም ወይም ደግሞ ትምህርትን የሚያስፈልጋቸው ለሞኞት ብቻ ነው ማለት አይደለም። ነገር ግን እያንዳንዳችን በሕይወታችን አንድ ፓርት ላይ ሞኝነት አያጣን ነው። በተለይ በፋይናንስ ጉዳይ ደግሞ አብዛኞቻችን ብዙ ህይወታችን ክፍል የሞኝነት ነው። ስለዚህ እያንዳንዱ ሞኝ መማር ይገባዋል የሚለው ማንም ሰው በህይወቱ ምሉ አይደለምና የሆነ ጉድለት አለበትና በተለይ በገንዘብ አያያዝ ጉዳይ ላይ መማር ይገባዋል። እንግዲህ ይህንን ሁሉ ብለን እድለኛ መሆን የሚቻለው በምንድን ነው ለመበልጸግ አልመንና ከፍተኛ ፍላጎት በውስጣችን ሰንቀን ለስራ ስንነሳል። ስለ በጀቲንግ አውርተናል፣ ስለ ገንዘብ አያያዝ አውርተናል። ነገር ግን ይህንን በተግባር ካላጀብ ነው ሁሉም ከንቱ ነው። ስለዚህ እድለኛ መሆን የምንችለው የተሻለ ነገር የተሻለ ህይወትን ፈልገን እሱ ላይ ትኩረት አድርገንና በሙሉ ፍላጎትና በሙሉ የውስጥ ተነሳሽነት ያንን ነገር ለማሳካት ስንተጋ ነው። የሰው ልጆች ጉልበታቸውንና ጊዜያቸውን ባሳረፉበት ቦታ ሁሉ ሀብት ይደረጃል ወይም ሀብት ይፈጠራል። ለዚህ ማሳያ የሚሆንን ባዶ መሬት አለ። ሰዎች ጉልበታቸውንና ጊዜያቸውን ሀብታቸውን ተጠቅመው ቤት ሲሰሩበት የባዶ ቦታ መሸጫ ዋጋና ቤት የተሰራበት ቦታ መሸጫ ዋጋ እጅጉን የተራራቀ ነው። ይህ የሚያሳየን የሰው ልጅ ጉልበትና ጊዜ የሰው ልጅ ሀብት በፈሰሰበት ቦታ ሁሉ የተሻለ እስኬት ያለው ሀብት መፍጠር እንደሚቻል ነው። የመጨረሻው ቁም ነገር ግን ለራስህ የገንዘብ ህይወት ኃላፊነት ውስድ። ማንም መቶ ህይወቱን ሊያቀናጣ አይችል ማንም መጥቶ ለአንተ ህይወት ኃላፊነት ሊወስድልህ አይችልም። ስለዚህ ለገንዘብ ህይወትህ ኃላፊነት መውሰድ ያለብህ ራስህ እሽ እንግዲህ ውድ የአብራሪ ቲዩብ ቤተሰቦች ለዛሬ ያዘጋጀሁላችሁ ይህንን ይመስል ነበረ። ቪዲዮውን እንደወደዳችሁትና ከግል ሕይወታችሁ ጋር አገናኝታችሁ እንደምትጠቀሙበት ተስፋ አድርጋለሁ። ለአብራሪ ቲዩብ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡን፣ በቀጣይም ጠቃሚ የሆኑ ቪዲዮዎችን ስለቅ እንዲደርሳችሁ ደግሞ የድወል ምልክቷን በመጫን ኖቲፊኬሽን እንዲደርሳችሁ ማድረግ ትችላላችሁ። ቪዲዮውን ከወደዳችሁት ላይክ እና ኮሜንት እንዳይረሱ። አብራራው አማረ ነበርኩኝ። መልካም ጊዜ።